ሰላም ጤና ይስጥልን ውድና የተከበራችሁ የአንድነት ሚዲያ ተከታታዮች እንደምን አላችሁ? ከአንድነት ሚዲያ ዜናዎችን ይዘን ቀርበናል እንደሚከተለው። የሁለት ቀን የውጊያ ውሎ በስምንተኛ በላይ ዘለቀ ክፍለ ጦር ሚያዝያ 11 2017 ዓ ም የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኙ አባኮስትር ብርጌድና ሶማ ብርጌድ በመድፍ የታገዘ ውጊያ ሲያካሂዱ ውለዋል። የአገዛዙ ኃይል በዕለተ ስቅለት ምእመናና መነኮሳት የስግደት ፕሮግራም በሚያደርጉበት ዕለት ሚያዝያ 10 2017 ዓ.ም በታላቁ ዲማ ጊዮርጊስ፣ አዲስ ዓለም ጎተራ፣ እና ወይራ ቀበሌ ላይ በሁለት መድፍ ሞርተር፣ ዙ 23 በርካታ ኃይል ከደብረ ማርቆስ ጢቄት ኖራ ይዞ የመጣ ቢሆንም ትንታጉ አባ ኮስትር ብርጌድ በዲማ ቅዱስ ጊዮርጊስ ቤተ መስቀል ላይ እንደ ቅጠል ሲያረጋግፈው ውሏል። አባ ኮስተር ብርጌድ በሶስት ቀበሌዎች ባደረገው ውጊያ 80 የጠላት ኃይል ተደምስሷል። አንድ መከላከያ ከነሙሉ ትጥቁ ተማርኳል። አንድ ኮሪያ ክላሽ፣ አምስት የክላሽ ካዝና፣ ሁለት ቦምብ፣ 460 የክላሽ ጥይት ተማርኳል። አራት አምቡላንስ፣ አንድ ወራል፣ አንድ አይሂዙ ሞት እና ቁስለኛ ይዞ ወደ ደብረ ወርቅ ከተማ ሂዷል። በዚህ ውጊያ ሻለቃ ጉል የሚባለው አዋጊ ሞቷል። የአብይ አህመድ የጥፋት ቡድን የዲማ ጊዮርጊስ ገዳም ቤተ ክርስቲያን በሁለት መድፍ ለመምታት አስቦ የመጣ ቢሆንም የፈረሰኛው የቅዱስ ጊዮርጊስ ገዳም መምታት ይቀርና የታወጡ ሀይል ከሀያ ሰባት በላይ የተተኮሰው መድፍ በአየር ላይ አክሽፎታል። አባ ኮስትድ ብርጌድ በዲማ የሚያካሄደው ውጊያ እንደቀጠለ ነው። አገዛዙ በእነማይ ወረዳ የትመን ቀጠና ዘብጭ ቀበሌ የምሪት ጎጤና አሳዊ የተባለ ዘጠኝ አመት ወጣትም ረሽኖ ኖ ወጥቷል። በ ተመሳሳይ በተመሳሳይ የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ ከሚያዚያ ስምንት እስከ ሚያዚያ ስምንት ሁለት ሺ አስራ ሰባት አመተ ምህረት እስከ ሚያዚያ አስራ አንድ አመተ ሁለት ሺ አስራ ሰባት አመተ ምህረት ሶማ ብርጌድ በእናርጅ እናውጋ ወረዳ ገደብ ቀበሌና መጢያ ቀበሌ አካባቢ ያደረገው ከፍተኛ ተጋድሎ እንደሚከተለው ነው። ከሆማ ብርጌድ ሚያዝያ ስምንት ሁለት ሺ አስራ ሰባት ዓመተ ምህረት በእና ርጅና ዋጋ በአራራ ቀበሌ በኩል መንግስት ነባዩ አስቀምጧቸው የነበሩ ሽፍታዎች ከፍተኛ ምት ተመጥተዋል። በውጊያውን ስምንት የሚደርስ ሽፍታዎች እና አንድ ሚሊሻ ተሸኝቷል። በዚህ ውጊያ ከፋኖ በተወረወረ ቦምብ ብዙዎች የጠላት ኃይል ቆስለው ሕክምና ላይ እንዳሉ የውስጥ መረጃ ምንጮች አረጋግጠናል። የአገዛዙ ጨፍጫፊ ኃይል በእና ርጅና ጋር ወረዳ ገደብ ቀበሌ ንጹሃንን በድሮን ከጨፈጨፈ በኋላ ወደ ገደብ ቀበሌ በመምጣት ከሶማ ብርጌድ ፋኖች ጋር ባደረገው ውጊያ ሁለት የአገዛዝ ኮተ ረጅም ሚሊሻም ተሸኝተዋል። ሚያዝያ 10/2017 ዓ ም ከገደብ ለመውጣት ተቸግሮ ያደረ ሲሆን ንጹሃንን በመድፍ በመምታት እና የግለሰብ ቤቶችን አውድሞ ለመመለስ ሲሞክር በሶማ ብርጌድ ከነገና እስከ ፈንጠርጌ ጽዮን ማርያም ድረስ ሶስት ሰዓት የቆየ ውጊያ በቆየ ውጊያ ሰራት ያገዛዙ ኃይል ተገድለዋል። የአገዛዙ አረመኔዎች በእናርጅ እናውጋ ወረዳ ገደብ ቀበሌ በአማራ ሕዝብ ላይ ዘግናኝ የንጹሃን ጭፍጨፋ ፈጽመዋል። አገዛዙ ሁለት አባትና ልጅ ንጹሃን ከቤት አውጥቶ ረሽኗል። አንድ ወጣት ይዞ ረሽኗል። ከተረሸኑት መካከል የእናርጅ እናውጋ ወረዳ እነገና ፈንጠርጌ ቀበሌ ዳምጤ ተሜም ማመኝ ተገኘ ያለው ታምር አይቸው አባትና ታምር አይቸው ዋልተ ንጉስ ቸኮል አድርገው ከበደ ገበየ አስረስ የሚሉ ንጹሃኖች ይገኙበታል። በሌላ ዜና ዘመቻ አንድነት በጎጃም ግንባር ሰላሳ አንደኛ ቀን የተጠቃለለ ዜና በሰዴ ወረዳ ሶስት በክፍለ ጦሮች ጥምረት ታላቅ ጀብድ ተፈጽሟል። በዚህ ታላቅና ታሪካዊ ውጊያ መብረቁ ተፈራ ብርጌድ፣ መዝገቡ ያደለኝ ብርጌድ፣ መዝገቡ ጮቄ ብርጌድ፣ ደጋ ዳሞት ብርጌድ፣ ደባይ ጮቄ ብርጌድ እና ረዘው ጎንቻ ብርጌድ በጋራ ታምር ሰርተዋል። በዚህም የተገኘ ጀብድ 73 ክላሽ፣ 28 የሞርተር ቅንቡላ፣ 223 የሞርተር ሸኝ ባሩድ፣ ብሬን 2 ስናይፐር 3 የብሬን አፈሙዝ አንድ የብሬን ተተኳሽ 2620 የክላሽ ተተኳሽ 6950 ቦምብ 22 መገናኛ አራት ላፕቶፕ 3 የከላሽ ካዝና መቶ ስምንት ከ61 በላይ ምርኮኛ ማረክ ተችሏል። 17 እስረኛ ማስለቀቅም ተችሏል። አንድ ብሬና አንድ ስናይበር ከነተተኳሻቸው ግለሰብ ቤት ውስጥ መሽገው ከቤት እንዳሉ ተደምስሰዋል። 64 መከላከያ፣ 9 ሚኒሻ፣ 6 አመራር፣ አራት ፖሊስ በድምሩ መቶ ሶስት የተደመሰሰ ሲሆን በመቶዎች የሚቆጠር በርካታ ቁስለኛም ሆኗል። ጌታ ሰውበት የሚባል አንድ ከላሽ እና ስናይፐር በመማረክ ታሪክ ሲሰራ፣ ጠግቤ ሁነኛው የሚባል ጀግናም የድጎ ውጊያ ላይ ብሬን የማረከ ሲሆን በዚህም ውጊያ ብሬን በመማረክ ታሪክ ሰርቷል። በወገን በኩል የሁለተኛ ክፍለ ጦር ሰብሳቢ ሻለቃ ጌታዬ ሁለት ምሽግ ብቻውን በመቆጣጠር እና በመማረክ ፊት ለፊት ተፋልሞ ታሪክ ሰርቶ ተሰውቷል። በሌላ ግንባር የዜና ውሎ ዘመቻ አንድነት ቤተ አማራ ግንባር የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮራ አማራ ሳይንት መቅደላ ክፍለ ጦር በሻለቃ ጎሹ ታረቀኝ የሚመራው አትሮን ስብርጌድ እንደተለመደው በጠራት ላይ ድል ተቀዳይቷል። በቀን 10 2017 ዓ.ም ስልጣን ጠባቂው ጦር በቀብሮ ሜዳ ጉዲት ተራራ እና ወደጅ ወጀድ መገንጠያ የሚባሉ ቦታዎች ላይ ጠላት ከፍተኛ ሁኔታ ተንጠዝዟል። ጠላት በሞርተና አካባቢውን እያናወጠው ቢውልም፣ የአትሮን ስብርጌድ ሰራዊት ሲያርበደብዱ ውለዋል። የሆዴድ ብልጽግና ወራሪ ኃይል በሚያሳፍር ሁኔታ ሙትና ቁስለኛን እያንጠባጠበ ሲሸሽና ሲንጠዘጠዝ የወገን ጦር እየተከታተለ ሲያርከፈክፈው ውሏል። የወራሪው ጠላት ሙታኖች በየጥሻው እንደወደቁም ቀርተዋል። በውስጥ አርበኞች እንደተረጋገጠው የሕክምና ማዕከሉን በቁስተኞች ተጨናንቋል ሲሉ ለብዛሞ ሚዲያ ገልጸዋል። ውድ አድማጮቻችን የዛሬው ዜናዎች እነዚህ ነበሩ። በሌላ ዜና እስከምንገናኝ መልካም